ማስክ ይህንን ውህድ ተጠቀሙት። በተለይ ፊታችሁ ለተበላሸባችሁ፣ ፊታችሁ ማዲያት ላስቸገራችሁ በዚያ አጋጣሚ ጥያቄያችሁን በጥያቄያችሁን መሰረት ነው ይህንን ውህድ የሰራሁትና ይህንን ማስክ በጣም ምርጥ የፊት ማስክ ነው። ተጠቀሙት። ፊታችሁ በጣም ለተበላሸባችሁ ማዲያት ይቀንስላችኋል። ማዲያትን የማቃጠል ኃይል እንዳለው ዶክተሮች እራሱ በጣም አብራርተው ይናገራሉ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት አለምዳርቻ አለም ዳርቻ ሰላማችሁ፣ ብዙ ተረፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥተናል። በነገራችን ለነገ ዳግማ ትንሣኤ ነው። እንኳን አደረሳችሁ ለዳግማ ትንሣኤ ማለት ነው። ወደ ዛሬ ግብዓት ሲሄድላችሁ በጣም ብዙ ዶክተሮች የመሰከሩለት እንዲሁም ደግሞ ብዙ ዶክተሮች በጣም ማዳት ለበዛባችሁ ቤት ውስጥ ብትሞክሩትና ቤት ውስጥ በዚህ ትሪትመንት ብታረጉት ብለው ሪኮመንድ የሚያደርጉት ምርጥ የፊት ማስክ ነው ይዤላችሁ የመጣሁት እና ተጠቀሙት በቀላል መንገድ መስራት የሚቻል ነው። ብዙ ሰዓት አይፈጅም፣ ብዙ ቀንም አይፈጅም። ነገር ግን አንድ ጊዜ ተጠቅማችሁ ሳይሆን በተደጋጋግሚ ስትጠቀሙት ነው ማድያቱንም እየቀነሰ የሚሄደው። በዚህ አጋጣሚ ሰሞኑ ብጉር ወሮኝ ነበር እና እሱንም ደግሞ የልጅ ኮንዲሽነር ተጠቅሜ ኮንዲሽነር እንትን በፀጉሬ እንትን ብዬ ከዛ በኋላ ወደፊቴ ሲመጣ በጣም ነበር ብጉር በብጉር የሆንኩት። ግን እግዚአብሔር ይመስገን ያው የእርድ ሳሙና ስለነበረኝ በሱ ታጥቤ ጠፋ ማለት ነው። ያው ቪዲዮ መጨረሻ ላይ የምታዩት ይሆናል እና ከዛ በኋላ ዝች ጋ እኔ የተጠቀምኩት ካሮት ተጠቅሜያለሁ። አንድ ካሮት ወይም ደግሞ ግማሽ ካሮት ካላችሁ በዚህ አጋጣሚ እኔ ብዙ ነው የሆነልኝ እና በሚገርም ሁኔታ ግማሹን የተጠቀምኩት ግማሹን ለፀጉሬ ጠቀመዋለው ብዬ ያስቀመኩት እና ከዛ በኋላ ሎሚ ሎሚ በጣም አሪፍ ነው ለፊታችሁ። ፊታችሁ ለተሸበሸበ ራሱ ፊት ለሚጨማደድ የሆነ ተረታ ራሱ አለ። ሎሚና ሎሚ ለፊት ጥራት ጥሩ አይደለም ብዙዎቹ ሚላሉ፣ ነገር ግን ሎሚ ሳይበዛ በጣም አሪፍ ነው ለፊታችን ጥራትም ሆነ ቅላት እንዲሁም ደግሞ ማንኛውም ነገር ራሱ ቢወጣብን ሎሚ የሆነ የማቃጠል ኃይል ስላለው ያጠፋልናል። እና ሎሚ ልጣጩ ነው የተጠቀምኩት። ልጣጩን በዚህ መልኩ ነው የፈቀፈኩት። ብዙም ውሃውን አልተጠቀምኩም። ነገር ግን በልጣጩ መስራት ይቻላል ማለት ነው። በልጣጩ መጠቀም ትችላላችሁ። ውሃውን ጨምቃችሁ ራሱ ልጣጩ ከምትጥሉት ብዙ ነገር ይሰራበታል። ከዛ በተቻለኛ አቅም እዚህ ጋ ግን አልፈቀፈቅ ነበር በጣም እንትን፣ መጀመሪያ እሱ ሎሚውን ነበር መፈቅፈቅ የነበረብኝ። ከዛ በኋላ ድንች ነው የተጠቀምኩት። ድንች በነገራችን ላይ በጣም ብዙ ዶክተሮች እኛ ጋር ራሱ ኢትዮጵያ ሰርች አድርጋችሁ እዩ፣ የድንች ጥቅም፣ ድንች ማድያትን እንዴት እንደሚያጠፋ በጣም የማቃጠልና ወደ ውስጥ የመግባት ሀይል አለው ድንችና በጣም ምርጥ ነው። እኔ በነገራችን ላይ ድንች ለብቻውን ውሃውን ብቻውን ስጠቀም በጣም ነው አላርጂ ያለብኝ፣ ነገር ግን እንደዚህ አደባልቄ ስጠቀመው ግን አላርጂ ይጠፋል። ለምን እንደሆነ እኔ ጥያቄ ነው የሆነብኝ። የድንች ልጣጩን ተጠቅሜ ከዚህ በፊት ማዳት፣ ብጉር በብጉር ነበር የሆንኩት ማለት ነው። እና የሚመቻችሁን ብትጠቀሙ በጣም አሪፍ ነው። ድንችም የሚመቻችሁ አላችሁ። ማይመቻችሁ ካለ ደግሞ ቼክ አድርጉ መጀመሪያ፣ ወይም ደግሞ በእጃችሁ በእጃችን አንዳንዴ ቶሎ እንትን ላይሰጠን ይችላል። ነገር ግን ምንድን ነው የምታረጉት በፊታችሁ ጥንጥይ ቢያንስ አድርጋችሁ የሚያቃጥላችሁ ከሆነ ያንን ነገር መተው አለባችሁ ማለት ነው። ያው ፊታችን ሴንሲቲቭ ስለሆነ ከዛ በኋላ ነው ማዲያታችሁ። ማዲያት እንደዚህ ተጠቅማችሁ አልጠፋ አልጠፋ ካላችሁ ወደ ዶክተሮች እንድትሄዱ ሪኮመንድ ያደርጋሉ ብዙ ዶክተሮች ማለት ነው፣ ወደ ሕክምና ማለት ነው። ከዛ ዝቺ ጋር እንደዚህ ካደረግኩ በኋላ ለ24 ሰዓት አስቀምጨዋለሁ። ለ24 ሰዓት ካስቀመጥኩ በኋላ ምንድን ነው ዝቺ ጋር እንዳያችሁ ከለሩ ራሱ በጣም ነው የቀየረውና ግን ምንም አልሆነም፣ አይበላሽም እና ምንድን ነው የሆነ የመቆየት ኃይል እንደ ይኖረዋል በዚህ መልኩ ስትሰሩት፣ እና ከዛ ትንሽዬ ግን እርድ ጨምሬበታለሁ ያልተናገርኩት ነገር፣ ትንሽዬ እርድ ጨምሬ በደንብ አደባለቄ ነበር ከድኜ ያስቀመኩት እና በዚህ መልኩም ቶነር አድርጋችሁ መጠቀም ትችላላችሁ። ነገር ግን እኔ በክሬም መልኩ ነው እየሰራሁት ማለት ነው። እዚህ ጋ ብዙ ሆነብኝ እና ግን ግማሹ ነው የተጠቀምኩት። ማሳያችሁ ይሆናል እዚህ ጋ የተጠቀምኩት ጄል ነው። ይሄ ጄል በዚህ አጋጣሚ ኮመንት ተጽፎልኛል እና ይህንን ጄል የጸጉር ጄል ነው ብያለሁ። እኔ ብዙ ጊዜ የጸጉር ጄል ነው። ነገር ግን እኔ ለፊቴም ተስማምቶኛል እና ለጸጉር ነው ይህንን እንትኑ ማለት ነው ልክ አሁን ኦሊቬራ ለጸጉርም አለ ለፊትም አለ ነገር ግን እኔ የፊት አጣሁኝ እና የፊት ስላጣው ምንድን ነው የተጠቀምኩት ያን የጸጉሩ እየተጠቀምኩት ነው ሲጀመር ለጸጉሩ እኔ እሱ አልጠቀመውም ለፊቴ ነው የምጠቀመው ማለት ነው ለፊቴ ስለተስማማኝ ከዚ ትላ ከዚህ በፊት በቀደም ሰርቼ ነበር የብርቱካን ቅባት ማለት ነው እሱን ጨመርኩበት እናንተ ግሊሲኒ ካላችሁ ግሊሲኒ መጨመር ትችላላችሁ ወይም ደግሞ ቤቢ ኦይል ካላችሁ እንዲሁም ደግሞ ለፊታችሁ የሚመቻችሁን ነገር ካላችሁ እሱን መጨመር ትችላላችሁ። ከዛ ጄሉን ጨምራችሁ በዚህ መልኩ በዚህ መልኩ እንትን በሉ ማለት ነው። ተጠቀሙት፣ በጣም አሪፍ ነው ለፊታችሁ። ጥርት ነው የሚያደርግላችሁ ፍክት ያደርግላችኋል እና ደጋግማችሁ ስትጠቀሙ በእርግጠኝነት ማዳያታችሁም ይጠፋል። ማይጠፋ ነገር የለም፣ ቢያንስ እኛ ራሳችን ስንጠብቅ ምንም ማይቀየር ነገር የለም። ግን አንዳንዴ ምንድን ነው፣ እኔ በራሴ ያየሁት ነው፣ አንዳንድ ሳምንት በቃ ምንም መጠቀም ምንም ነገር ማድረግ የሚያስጠላችሁ ሳምንት ይኖራል እና ያው እኛ ሴቶች አይደል ሆርሞናችን ራሱ ይቀያየራል እና ማድያትም ሆነ ብጉርም የሚመጣው በሆርሞን በሚቀያየርበት ሰዓት፣ እንዲሁም ደግሞ እሳት ሐሳብ፣ ጭንቀት ምናምን ያው የሰው ልጆችንና ሳናስብ ሳንጨነቅ መኖር አንችልም። እና በተቻለን አቅም ግን ያው ፊታችን የሚበላሸው እኛ በተናደድን ቁጥር፣ እኛ በተበሳጨን ቁጥር ነው ፊታችንም እየተበላሸ መሄደው እና ከዚህ ነገር በቃ በተቻለ አቅም መቆጠብ በራሳችንም ማረጋጋት ምንም ነገር ቢከሰት እንኳን ማለት ነው ያው ዓለም ዘጠኝ ነው አስር አይሞላም እና እኛ ሴቶች ደግሞ እራሳችንን መጠበቅ አለብን በቃ እኔ ሳስበው ብዙ ሴቶች በቃ ብዙዎች በሚጽፉልኝም ኮመንት አንዳንዴ ግርም ነው የሚለኝ እና እኔ ለዚህ ብዬ ለፊቴ ብዬ ለጸጉሬ ብዬ ኩሽና ልግባ ወይ ምናምን ይሄ በነገራችን ላይ በጣም የዘቀጠ ሀሳብ ነው። በጣም ማለት ነው። እና ምክንያቱም አንድ ሰው ራሱን ከጠበቀ ራሱን እንደጠበቀ ይኖራል እንጂ ምንም የሚቀየር ነገር የለም ማለት ነው። ከሜካብም ከምታወጡ ሜካብ ምናምን ብላችሁ ባሎቻችሁን ከምታስቸግሩ ለው ማንሄር ብላችሁ መቶ ሺህ ብር ምናምን ከምታወጡም እንደዚህ እያደረጋችሁ ራሳችሁን ፊታችሁን ጸጉራችሁን እየጠበቃችሁ መኖር ትችላላችሁ። ህይወት እስካኖረን ድረስ እንደዚህ ራሳችን እየጠበቅን እንኖራለን። በቃ አንድ ሰው በነገራችን ላይ ራሱን በሚጠብቅ ሰዓት ራሳችን በጠበቅን ሰዓት ሁሌ ንጽህናችን፣ ራሳችንን ስንጠብቅ የመኖር እድሜያችንም እያራዘምን እንመጣለን ማለት ነው እና ምክንያቱም ብዙ ጊዜ እኛ በእናቶቻችንም በቃ እናቶቻችንም ቢሆን ለልጆቻችን ለልጆቻችን ሲሉ ያው ራሳቸውን ጥለው ዝቅ ብለው እና ያ ያ ነገር ግን በቃ ራስ ነው የሚጎዳው። ልጅም እናቴ ምናምን አይልም እና እናት እንደዛ ተጎሳቁላ፣ እናት እንደዛ ራሷን ጥላ። ነገር ግን ሁሉም ነገር በልክ ቢሆን በጣም ደስ ይላል ማለት ነው በጣም ደስ ይላል። ለማንኛውም ግን ቻናሌን ለምንድን ነው ግን ሰብስክራይብ ላይክ ማታረጉት? በተለይ ደግሞ ላይክ ይነሳል እና ቪዲዮን ደግሞ ደግሞ በተቻላችሁ አቅም ጨርሳችሁ ብታዩልኝ በጣም አሪፍ ይሆናል። ስምንት ደቂቃ ቪዲዮ ነው። ያን ያክል የሚያሰለች ቪዲዮ አልሰራም፣ ረጃጅም ቪዲዮም አልሰራም እና ናቲ ናቲ ራሱ አንድ ረባሽ ሆኗል እና ያው በቀጣይ እሱ ነው ቮይስ ያደረግላችሁ ቮይስ ያደርግላችሁና፣ አጠቃቀሙን እንደዚህ ነግራችኋል ብዬ ተስፋ አደርጋለሁኝ እንደ እግዚአብሔር ፍቃድ። ለማንኛውም በለ ዛሬ ነበረ ነው የቪዲዮ ስል ነበር። ባይ ባይ። ሰብስክራይብ አላረጋችሁ ቤተሰቡን